የኢፌዲሪ ውሃና ኢነርጂ ሚኒስቴር ላለፉት ሁለት ቀናት ለሲዳማ ለደቡብና ማዕከላዊ ኢትዮጵያ እንዲሁም ለኦሮሚያ ክልሎች የዘርፉ ባለድርሻ አካላትን ያሳተፈ የውይይት መድረክ በሐዋሳ ከተማ ሲያካሄድ እንደነበር ይታወሳል። መድረኩን ያጠቃለሉት በሚኒስቴሩ የኢነርጂ ሚኒስትር ዴኤታው ዶክተር ኢንጂነር ሱልጣን ወሊ ህብረተሰቡ ስለሚተገበሩ ፕሮጀክቶች በቂ ግንዛቤ እንዲኖረው ሊሰራ ይገባል ብለዋል። የሚቀርቡ የሶላር የኃይል አማራጮች የዜጎችን የኢኮኖሚ አቅም ያገናዘበ መሆን ይገባዋልም፣ ብለዋል። በሶላር አቅራቢዎች ዘንድ የሚታየው ውስንነት የሚያርም መመሪያ እንደሚዘጋጅም እንዲሁ። ገበሬው በዳውን ፔመንት ወይ በኢንስቶልመንት እንዲከፍል ማድረግ በአንድ ጊዜ አስር ሺ ብር ሰባት ሺ ብር ክፍል ከሚባል በየሶስት ወር የተወሰነ ብር እንዲከፍልና በአመት ውስጥ እንዲያጠናቀቅ አሊያም የአለም ባንክ የሚረዳበትን ሚኒስ እያመቻቸን እንገኛለን። የሶላር አቅራቢ ካምፓኒዎች በተለ የኮምፐንሴሪ ፖይንት ዋል በጣም ገጠራማ አካባቢ የብሄድ ፍላጎት የላቸው የሚል ነገር ተነስተዋል፣ ማለት ነው። ከነሱ ከእነሱ ጋር በቀጣይ ውስን ገባ አስገዳጅ መመሪያዎችን እናስገባለን። ንዛ ውስጥ እያንዳንዱ የካምፓኒ አቅራቢ ወደ ተፈለገው ቦታ ብቻ ገብቶ ሊሰራ እንዲሰራ ያለበለዚያ የንጹህ ኢነርጂ ተጠቃሚ የሆነው የኢትዮጵያ ህዝብ ከአስር በመቶ የማይበልጥ መሆኑን ጠቅሰው ቀሪው ዘጠና በመቶ ህዝብ ማገዱ የሚጠቀምና ይህም ከጤና እስከ አካባቢ የሚጎዳ ስለመሆኑም በአጽንኦት ገልጸዋል። ይህ ሊቀይር የሚቻለው ታዲያ የባዮጋዝ ቴክኖሎጂ ጥቅም ላይ ሲውል በመሆኑ ክልሎች በጀት እንዲይዙ አሳስበዋል። የኢትዮጵያ መንግስት ለባዮጋዝ ገንዘብ አልያዘም። ክልሎች ያሉ ባዮጋዝ የሚሰራው በወረዳ ደረጃ ነው በግልጽ ነገር ሳለብ በአያባ ስራ ቢሰራው በወረዳዎች ደረጃ ነው። ይህን ስንል ግን እኛ አልሰለፍንም ነው ነው ቢሆን ወደ ሰባት ካምፓኒዎች ቃል ገብቶልናል። የኔዘርላንድ ቃል ገብቶልናል። ማት ካምፓኒዎች ቃል ገብቶልናል። ቃል ከመግባት ያለፈ ነገር ግን እስካሁን ድረስ የመጣ ነገር የለም። ትሪፕልጂ ትሪፕልጂ አይ ቃል ገብቶልናል። ቃል ገባችሁ እና ገዘብ ካልመደባችሁ ብለን ደግሞ እኛ ማ

አንዳንድ ምስራ አካባቢ ያሉ ክልሎች ግን በጀት እየመድባለ ማለት ነው። በውሃና ኤነርጂ ሚኒስቴር የአዴል የፕሮጀክት አስተባባሪ አቶ አዲስ አለም መብራቱ አዲስ አበባን ጨምሮ እንደ ሀገር በአስር ከተሞች ላይ ከዋናው መስመር ኤሌክትሪክ የማይደርሳቸው አካባቢዎች የኤሌክትሪክ ኃይል እንዲያገኙ እየተሰራ ነው ብለዋል። በተቀመጡ መስፈርቶች እንዲሁም በህዝብ ተወካዮች ምክር ቤት በጸደቀው ቀመር መሰረት በፍትሃዊነት የኃይል አቅርቦት ለማዳረስ እንደሚሰራ ጠቁመው ይህን የሚከታተል ስትሪንግ ኮሚቴ ስለመኖሩም አንስተዋል። ፕሮጀክቱ ወ ወደ ሙሉ ትግበራ መግባቱን የጠቀሱት አቶ አዲስ አለም የቅድመ ዝግጅት ስራዎች ተጠናቀዋልም ብለዋል። አሁን ኦልሞስት ስራው ወደ ሲስተም ገብተዋል። እነዚህ ኢምፖርት የሆኑ ፕሮዳክቶች አሉ ከሀያ ካምፓኒዎቻችን ላይ የተጨማሪ ወረዳዎችም ጨምረን እነዚህ ሲስተሞችን ቶሎ ብለን ማሰራጨት አንድ በሶላራም ሲስተም ነው። የፓብሊክ ፋሲሊቲ የጨረታዎች በሙሉ አልቀዋል። የግዢዎች እያለቁ ነው ያለው። ስለዚህ ሲስተሞቹ በሚቀጥሉት በዚህ በጀት አመት የግዢያችን ስራዎችን ጨርሰን በሚቀጥሉት በጀት አመት ሲስተሞቹ ወደ የትምህርት ቤቶችና ወደ ጤና ጣቢያዎችን ወስደን እሱን የምናሰራጭበት ስራዎች ነው የሚኖሩት። የሚኒግሪዶቹ ደግሞ ኦልሞስት ከሚቀጥሉት ሰኔም የምናስመርቃቸው ሚኒ ግሪዶች አሉ ለማህበረሰቡ የምናበራቸው የገጠር ቪሌጆች አሉ ማለት ነው። እነዛ መንደሮችም የምናበራበት ይሆናል። በአደሌ ፕሮጀክት ላይ የምናበራቸው ይኖራሉ። በውይይቱ የተሳተፉት የማዕከላዊ ኢትዮጵያና የደቡብ ኢትዮጵያ ክልሎች ባለድርሻ አካላት አዴሌ የተሰኘው ፕሮጀክት በሁለቱም ክልሎች ዞኖችና ወረዳዎችን አካቶ እየሰራ ስለመሆኑ ጠቁመዋል። ከዋና ግሪድ 25 30 ኪሎ ሜትር ርቀው የሚገኙ አካባቢዎች የዛ ፕሮጀክት ተጠቃሚ ናቸው። ዛሬ ደግሞ ዲስከስ ስናደርግ የነበረው የቤተሰብ ሶላር የሚባላል በቤተሰብ ደረጃ ሰዎች ኩራዝ ከሚጠቀሙ ሶላሪ መጠቀም ለቻርጅንግ ለተለያዩ ነገሮች ስለሚጠቅም በእኛ ክልል ደረጃ አስር ወረዳዎች አሉ ዝቅተኛ የመብራት ተደራሽነት ያላቸው አስር ወረዳዎች ተመርጠ ወረ በዚህ ደረጃ ኢምፕሊሜንት እያደረግን ያለ ነው። የአድሌ ፕሮጀክት እንደ ደቡብ ኢትዮጵያ ክልል ወደ ሰባት ዞኖች ላይ ሀያ ሰባት ወረዳዎች ላይ ተለይቶ እየተሰራ የሚገኝ ነው ያ ሆም ሲስተሞች አሉ አስር ሺ በላይ ህዝብ ተጠቃሚ ያደርጋል የሚል እምነት አለን ሶላር ሚኒ ግሪድም አለ እኛ ጋ ወደ አስር የሚሆኑ ሶላር ሚኒ ግሪድ የመንደር ተለይቶ ጥናት ተደርገዋል ወደ ስራም ተገብተዋል ከነዛ ውስጥ ወደ ሁለት የሚሆኑ ደቡብ ሙላ ያስመርቀናል